ዛሬ ደግሞ የምንቀረው ክፍል ሁለት ነው። ከምንድን ነው የምንጀምረው? ከማማአና ተውሂድ የሚለውን አንደኛ፣ ሁለተኛ ደግሞ ተከለም አነ ውጅዱላህ የሚለውን ሶስተኛ ደግሞ ሶስተኛ ደግሞ ምን የሚለውን ማ መዓና ቀውሉሂ ተዓላ ወህዎ መዓኩም ኣይነማ ኩንቱም የሚለውን እንደገና፣ ቀጣይ ደግሞ ማህዎ ኣቐሙ ዝኑቢ የሚለውን ይሄንን ማለት ነው እና ያለን፣ እንደገና ደግሞ ዘጊዛ እዚሁ ማለት ነው ማ መዓና ኢባዳ የሚለውን እና ያለን ኢዝኒላ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱ ሊላህ ሁሉ ሰላም ነው። ውዶቼ እናንተ እንዴት ናችሁ? ሰላም ናችሁ ወይ? በያ ያላችሁበት ሰላማችሁ ብዝት ብዝዝት ትርፍራፊ ይበልልኝ። ሀሳብ አስተያየት ካላችሁ ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። እንዲሁም የሚለቃቸው ነገሮች እንድደርሳችሁ የደውል ምልክቷን አጥቁሯት፣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ በተለይ ኮሜንት ላይ ይህን ነገር አስተካክል ቢሉኝ፣ ምክንያቱም አንድ ሰው ስህተት ስለማያጣ የሰው ልጅ ስህተት ስላለው፣ ይህ ከዚህ ከዚህ ተስተካከል ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው የሚለውን ነገር እንዲታስረዱኝ እጠይቃለሁ በትህትና። እንግዲህ አሁን ወደ ሀዲሱ እንሄድ፣ ኪታቡ ማለት ነው። አልሐምዱሊላሂ አሰላቱ ወሰላም አላረሱሊላህ ረሱልላህ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ኢነማል አዕማሉ ቢልኒያ ብለዋል። ሁላችሁም በኒያ ተከታተሉኝ ዘንድ በተተና እየጠየቅኩኝ። እንግዲህ መጀመሪያው ጋር እንሄዳለን። የመጀመሪያውም ማመአነ ተውሂድ የሚለው ነው ማለት ነው። ማመአነ ተውሂድ የተውሂድ ትርጉሙ ምንድን ነው የሚል ነው። ወህወ ጀዋብ መልስ ማለት ነው። ወህወ እሱ ኢፍራዱል ቀዲም እሱ መነጠል ነው፣ ከቀዲም ጋርና ከአሁኑ ጋርና ከቀዲም ብሎ ማለት የነበረ ማለት ነው። ሚናልሐዲስ ብሎ ማለት ደግሞ መጭ እንደኛ ነው ማለት ነው መጭ መጪ ሆኖ ጋራ ይህንን መነጥል ነው። ከመቃለ ኢማሙ ጁኔይድ እንዳሉት ብለዋል። ይህን ማለት ነው። ይህንን የዘግቡ በወቦ ኢፍረዱዝ አልቀዲም ብሎ ማለት ሚነል ሙሐዲስ መነጥል ነው የሚለውን ከመቃለ ኢማሙ ጁኔይድ ብለዋል። ኢማሙ ጁኔይድ ያሉት ወሙራዱ የተፈለገው የተፈለገው ቢል ቀድሚ ቀዲም ብሎ ቢል ቀድሚ ሎሃ አላህ ቀዲም ነው የነበረ ነው አዘልይ ነው አበድይ ነው የሚለውን የሚፈታ ነው አለ አለ ዜና አሉ እሳቸው አለ ዜና ያ ላበዴት ለሱ ላበዴቱ ለሁ ለሱ መጀመሪያ የለው ለማን ለአላህ ስብሓን ወተዓላ መጀመሪያ የለውም መጨረሻም የለውም ነገር ግን ይህ ሰው ልጅ መጀመሪያም አለው መጨረሻም አለው ፍጡሯን የተባለ ፍጡሯን የተባለ ከአላህ ውጭ አለው ፍጡራን የተባለ እንዳለ መጀመሪያም አለው መጨረሻም አለው። አላህ ግን መጀመሪያም የለውም መጨረሻም የለውም። አዘልይ ነው አበድይ ነው ማለት ነው። እሺ ወልሙሐዲሱ አልሙህልቀቱ ይሄ ሀሊቁ እኛ ማለት ነው። እኛ መጭነን ከመጭነታችን የሚተነሳ መጀመሪያ አለን መጨረሻ አለን ማለት ነው። እሺ ቃለ ተአላ ጌታ ብሏል። አላህ አለ ለይሰ ከሚስሊ ሸእን እኔን የሚመስል አንዳችም ነገር የለም ብሏል አላህ ማለት ነው። ወሱ ኢለ ረሱል ሶለላሁ ዐለይሂ ወሰለም ነቢያችን ተጠየቁ ጥያቄ ተጠየቁና፣ አየል አቅመሎ አፍዶሎ ተባሉ የትኛው ነው ስራ በላጩ? ተቃሉ ፈቃል አሉ ኢማኑ ቢላሂ ወረሱሊ ረዋሁ ቡኻሪ ይዘግበታል። በአላህ ማመንና እና በመልእክተኛው ማመን ነው በላጩ ብለዋል ነቢያችን ሶለላሁ ዐለይሂ ወሰለም ማለት ነው። እሺ ስድስተኛ ደግሞ ተከለም አን ወጁደላሃ ስላላህ መኖር ተናገር ጀዋብ አላሁ መውጁድ አላህ ያለ ነው ላሸከ ያለ ጥርጣሬ ፊውጁዱ ስለመኖሩ መውጁደን አላ ቢከይፊ ያለ እንዴት፣ ወላ መካኔ ያለ ቦታ፣ ወላ ጅሃቲ ያለ አቅጣጫ፣ ላዩሸቢሁ ሸይአን ምንም ነገር አይመስልም። ምን ሀልቂ ከሀልቁ ጋራ ምንም ነገር አይመስልም። መን አላህ ስብሓን ወተዓላ ምንም ነገር አይመስልም ማለት ነው። ወላ ይሽቢሁ አይመሳሰልም ሸይኡን ከንዳች ነገር ሚናል ሐልቅ ከሕልቅ ፈቃለ ተዓላ፣ አላህ ብሃለ አፊላሂ ሸኩ በአላህ ጥርጣሬ አለ እንዴ? አረ የለም፣ በአላህ ጥርጣሬ እዩ ስለ መኖሩ ጥርጣሬ አለ የለም። ሱራቱ ኢብራሂም ላለ ወቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢያችን ምን አሉ? ካነ አላሁ ወለም የኩን ሸይኡን ወገይርሁ ረዋሁ ቡኻሪ ሲያስቦበ ሌሎች ዘግበውታል። ምን ማለት ነው ይሄ? አላህ ምንም ምንም ነገር ሳይኖር በፊት ምንም ነገር ሳይኖር በፊት ያለነው አላህ ማለት ነው። ምንም ነገር ሳይኖር በፊት ያለ ነው ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። ኦኬ። አሁን ደግሞ ማማ አነ ቀውሉ ቢተአላ ወሁ ወማአኩም አይነማ ኩንቱም

ወማሊኩ ወገይሩሁ ሌሎችም ዘግቦታል። ይሄንን ማለት ነው፣ አላህ በኢልሙ ያካበበ እንጂ በዛቱ ተቀምጦ በያለበት በዓለም ያለውን ሁሉ በዛት ተቀምጧል ማለት አይደለም። ነገር ግን በእውቀቱ በጥበቡ በችሎታው እሱ ያቃል። በኢልሙ የሚለውን ትርጉም ሰጥቷል ማለት ነው። እዚህ ጋራ ሰጥተዋል፣ እነዚህ እንትኖቹ ማለት ነው። ኦኬ አላህ ደግሞ ምናለ

ወቃለ ረሱል ሰለላሁ አለይሂ ወሰለም ነቢያችን ምናአሉ መሰላችሁ፣ ኢርቢኡ አለ አንፉሲኩም ፈኢናኩም ኢርቢኡ አለ አንፉሲኩም ለነፍሶቻችሁ እናንተ ለነፍሳችሁ እዘኑላት። ፈኢናኩም እናንተ ላተዲኡነ የምትጣሩት አስሙን ደንቆሩ አይደለም ወላ ኢበን ሩቅም አይደለም። ወኢነማ እሱ ተድኡነ የምትጠሩት ሰሚአን ይሰማል፣ ቀሪበን ቅርብ ነው አሉ። ይህን የቁርአኑ እንትን የሚመሳሰል አንደኛው አጋዥ ነቢያችን ሰለላሁ አለይሂ ወሰለም እንደዚህ አሉ። ከለታት አንድ ቀን ጩኸው ሲጣሩ የነበሩ አላህን ሰሙና ይህን ነገር ተናገሩ ማለት ነው። እሺ ኬረዋሁ በሐሪ ይዘግበውታል። ማኣናሁ ትርጉሙ ኣለ ላይሕፋ ያከብብም ላይሕፋ ኣያካብብም ኣ ኣለ ኣላህ ሸይኣን እንዳችርም ነገር ምንም ነገር ኣያካብብም ኣላህ ስብሓን ወተዓላ ምንም ነገር ኣይከብብም በውቀቱ እንጂ በዛቱ አይደለም ኣላህ ስብሓን ወተዓላ ማለት ነው። ማህዎ አእዞሙ ዝኑቢ ትልቁ ወንጀል የሚባለው ምንድን ነው? ትልቁ ወንጀል የሚባለው ምንድን ነው? አዕዞሙ ዝኑቢ ትልቁ ወንጀል ብሎ ማለት አልኩፉር ኩፍር ነው። ወሚና ኩፍር ይሄ ኩፍር ማለት አሽርኩ ማጋራት ነው። ወሽርኩ ሽርክ ብሎ ማለት ደግሞ ማአናሁ ትርጉሙ ኢባዳት ወገይሩላሂ ከአላሁ ውጭ ያለን ነገር መገዛት ነው፣ ወይም ደግሞ አምልኮት መስጠት ነው። ቃለ ተዓላ አላህ ሂክየቱ ለልቁማን ለን ስለ ልቁማን ሲነግረን ልቁማን ለልጃ ቻሉትን ሲነግረን አላ ተቁርአን ያ ቡነዬ አንተልጀሆይ ሆይ ላትሽሪኩ ቢላሂ በአላህ አታገራ እነ ሽርክ ሽርክ ኮ ለዙሉሙ አዚም የወንጀሎች ወንጀል

ሌላ ማጋራት ነው። በእርሱ ላይ ማለት ነው። በእርሱ ላይ ሌላ ማጋራት ማለት ነው። እሺ ይሄ ዘጠነኛው ደግሞ ማእና ማማአና ኢባዳቱ ኢባዳ ወይም አምልኮት ማለት ትርጉሙ ምንድን ነው? ኦኬ ትርጉሙ ምንድን ነው? አምልኮት ማለት ማለት ነው

ፍርሃትን እና እጅን መስጠት ነው። ለአላህ ማለት ነው፣ ፍርሃትንና እጅን መስጠት ነው። እናም ያልተገደበ መተናነስና ፍርሃትን አምልኮ ይባላል፣ አምልኮ ይባላል። ምክንያቱም አላህ በግልጽ ትዕዛዙ እሱ ብቻ እንድናመልከው የመጨረሻ ፍርሃትንና መተናነስን ለእርሱ ብቻ እንድናደርግ እጃችንንም ለእርሱ እንድንሰጥ አዘናል። በቁርአን በቀጣይ በዚህ በቁርአን ምን አለ በቁርአኑ እዚህ ጋር ላኢላሀ ኢላ አንት አነ ፈአቡዱኒ አለ። ከእኔ ውጭ በእውነት የሚገዙት አምላክ የለም ተገዙኝም፣ ብሏል አላህ ስብሓን ወተዓላ ማለት ነው። ስለዚህ አላህን ብቻ ነው እንጂ የምንገዛው ወይም ምፍራታችን ወይም መተናነሳችን የሆነ ነገር ብንሞት አላህ ስብሓን ወተዓላ ነው የሚቀርበው። ወይም ደግሞ የሆነ ነገር ቢደርስ በአላህ ነው የሚለውን ነገር በአላህ መስጠት እንጂ ለሌላ መስጠት እንደሌለብን ይህ የቁርአን አንቀጽ ያሳየናል ማለት ነው። ስለዚህ ከዚህ ከቁርአን አንቀጽ ማወቅ ያሉ የምናውቃቸው ያሉ ነገሮች ብዙ ናቸው ማለት ነው። ኢንሻአላህ በአላህ ፍቃድ ደግሞ ቀጣይ የምንቀረው ሀልያ እቲ ዱአኢ ቢኢ ቢማአና አልኢባዳቱ የሚለው አልያቴ ዱአኢ ቢገይሪ መዓና አልኢባዳት የሚለውን እናያለን ማለት ነው። ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቤተሰቦች ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ። ላይክ፣ ሰብስክራይብ፣ ሸር አድርጉ እሺ።